ዛሬ ማለት ነው በጣም በጣም ከምላችሁ በላይ አናዳችሁኛል። ማለት ነው ለምን? ከዛ መንደር የሀይሚና የብሩቅ ጠላቶች ማለት ነው ምን አድርጊ ነው የምትሏት? ልጅቷ ምን ምን ምን ትሆንላችሁ እንዴ? በዚህን ያህል ልክ መጥላት፣ በዚህን ያህል ልክ መስደብ፣ በዚህን ያህል ልክ ሰው ማዋረድ፣ በዚህን ያህል ልክ ሰው ማሸማቀቅ። እቺ ልጅ ለፍታ ነው አድጋ ነው እዚህ የደረሰችሁ። በዚህ ያህል ምን አድርጋችሁ ነው እንደዚህ የምትሰድቧት? ዲ አረበሳ የእውነት ለመናገር ልጅቷ እንኳን ሰው ላይ እንኳን አደርስም። የእውነት ለመናገር ሀይሚ ማለት እኮ ማለት ጌታን በጣም ስነ ምግባር በቃ በጣም ስነ ምግባር ያላት ልጅ ናት። የእውነት ለመናገር ማለት በቃ ስነ ምግባር አይገልጹም። የእውነት ለመናገር ማለት እኔ እንጃ እኔ አሉ አደለ እንዴ ስም አንጠራም እንጂ ስንት ስንት መሰደብ ያለባቸው ስንት አልን መጥፎ መጥፎ ነገር እንኳን የሚሰሩት ማለት ነው ሀይሚ እና ብሩክ ተሳስተው እንኳን ለተመልካች እንኳን የሚመጥን ነገር ክብር የሚባል ነገር እንኳን የሚያውቁ ሰዎች ናቸው እ ቪዲዮ እንኳን ሲሰሩ ስርዓታቸው፣ አነጋገራቸው፣ አለባበሳቸው ማለት ነው። በዚህን ያህል ልክ እሷን የምትሰድቡት ማለት ነው። ቪዲዮ እንደ ድሮ አይደለም ለምትሰሩልን ምናምን ገለመሌ ምናምን እንዴ ለምን ታቷላችሁ? ካልወደዳችኋት ለምን እየመጣችሁ ቪዲዮ ስር እየገባችሁ ኮሜንት ስጽፋላችሁ? ለምን ላይክ ታደርጋላችሁ? እን ምን አደረገቻችሁ ውስጥ መልሱልኝ። ዋይ እንዴ በዚህን ያህል ልክ የምትሰርቧት በዚህን ያህል ልክ የምታዋርዷት ማለት ነው። እንዴ አረ አንዳንድ ጊዜ እንኳን አስተውሉ፣ የምትናገሩትን ነገር እንኳን እወቁ። የሆነት ለመናገር በጣም ይደብራል፣ እነት የሆነት ለመናገር ማለት ነው። እና አንዳንድ ጊዜ ማስተዋል ጥሩ ነው፣ ለምንም ነገር ማለት ለምን፣ የምትናገሩትንም ማወቃችሁ አንዳንድ ጊዜ በጣም አስፈላጊ ነው ብዬ አስባለሁ። ማለት ለምን እንደሆነ ታውቃላችሁ? በቃ አስፈላጊ ነው ማለት። እች ልጅ ምንም አላደረገቻቸው፣ ምንም ይህን ያህል ያደረገች ነገር የለም። በጣም ስርዓት ያላት ልጅ ናት። እርካት ያለች ልጅ ናት። ስትናገር አስተሳሰቧ፣ አነጋገሯ፣ ቅንነቷ በጣም ተምሳሌ ልትሆን የሚገባ ሰው ናት። በዚህን ያለ እሷን እየሰደባችሁ ማዋረድ ተገቢ አይደለም። የሆነ ስለመናገር ማለት ነው እና አንዳንድ ጊዜ የሆነ ያን ሰው ስለጠላን መሳደብ ብቻ አይደለም ያለብን ማለት ነው። ስድብ ደግሞ እግዚአብሔር የማይወደውም ተገቢ አይደለም ማለት ነው። አይደለ እሷ አሁን ለእናንተ እንኳን መልስ አትሰጥም። ቀባቸው አለ ለምትሰርቧት ሰው እንኳን መልስ አትሰጥም። ዝም ነው የምትሉ። ለምን እሷ እንደዚህ አይነት ስብና ስላሌላት፣ እንደዚህ አይነት ስላሌላት በዚህን ያህል ልክ የምትሰርቧት። ግን ምንም አላደረገቻችሁ ሀይሚ ማለት ነው። ምንም ያደረገቻችሁ ነገር የለም። ኖርማ ላይ እንዲሁ ጥላቻ ምናምን ካላችሁ ኦኬ መብታችሁ ነው። ሰው የሚፈልገውን ሰው መውደድ መብቱ ነው። የፈለገውን ሰው መጥላት መብቱ ነው። አይዶንኬር ግን በዚህን ያህል ልክ ደግሞ እሷ እናንተ ይሄን ያህል ሀይሚ ስ ምንድን የምታስቀይ ነገር የሰራችው እስ ትናንት እንኳን የሰሩት እንኳን ቢሆን ክብሩክ እንኳን ስርዓት፣ እግርን ሰብስበ ተቀመጥ። ምንድን እንደዚህ የሚያበላቅጠ ያለችው ማለት ነው። በቃ ስርዓት የሚባል ነገር አለ። ስርዓት በጣም ልጅቷ ተቆንጥጣ ያደገች ልጅ ናት? የእውነት ለመናገር ማለት ነው። በጣም ተቆንጥጣ ያደገችነት ሲበዛ ማለት ነው። እና ግን አንዳንድ ጊዜ አንዳንድ ሰዎች ቡር ቢያው መትሉ ሰዎች አላችሁ ማለት ነው። እንዴ በቃ ለምን ለምን በቃ ለምን አልተናገሩኝም ነው? እንደ ሰው እንዲናገራችሁ በጣም ቡሽ ታደርገል። ሀይሚ ባትናገር እኛ እንናገርላታለን። የሀይሚ ጠበቆች ዋይ። እንዴ ምንም አላደረገቻችሁም። ከመሬት ተነስታችሁ ጸጥ ብሎ መስደብ እንዴ ምንም ሰው ሳያደረገው ለምንድንነው? ግን በስማሙ እውነት አንዳንድ ጊዜ በጣም ይገርማል። የእውነት ለመናገር በቃ ኮሜንት ላይ የማየው ነገር ሁሉ በቃ መጥፎ መጥፎ መጥፎ ነገር ምናምን። አሁን ትናንት የመለኛው ቤት ላይ ግቡና ይኸው፣ እሷ እዛ ክርስትና ለምን አልተገኘችም? አልተመቻትማ። ካልተመቻት መብቷ እኮ ነው። ሲም ሰው ሲመቾንም ይዳ በቃ ሁሉ ጊዜ ከብሩክ ስር ስር መሆን አለባት ይችልች አልተጋቡ ገና ምን አላሉ። በጣም ቤተሰብ ጋር ናት ያለችው። የራሷን ሕይወት አስተካክላለች። ቤተሰብ ትረዳለች፣ ታግዛለች ባላት አቅም ለእናቷ ብቻ። አንዳንድ ጊዜ ይሁን በቃ እንትን ለማለት የምትሞክሩት ነገር አለ በቃ ሰውን ለመጣል፣ ሰውን ለማሸማቀቅ ያ ሰው ቪዲዮ እንዲሰራ መልስ እንዲመልስላችሁ የማታደርጉት ነገር የለም ማለት ነው። ኤኒዌይስ እኔ እንደዚያ በጣም እውነት በጣም በእንደዚህ አልጠበኩም ነበረ። የጨረቃን ፋሚሊ እንደዚህ የምትሰድቡት ሰዎች በጣም ትገርማላችሁ። ጨረቃን ፋሚሊ የሚሰድብ ሰው ራሱ የሆነ መንፈስ ሴጣን ያለበት ሰው ካልሆነ በስተቀር ጨረቃ ፋሚሊ የሚሰደባል አለ? አደለ እንዴ? ስንት ስንት ስንት ዩትብ ላይ የሚሰደብ በወራቆት እየወጣ ሆዱን እያንጠለጠለ ጡቱን እያንጠለጠለ ስንት የሚሰደብ ሰው እያለ ሃይሚን ግን በይህን ያህል ልክ መስደብ ማለት ቅናት በቃ ቅናት፣ እንዲሁ የማይወዳቸው ሰዎች ወይ ውስጥ አዋቂ ካልሆኑ በስተቀር ለምን አደገች ለምን እዚህ ስኬድ ላይ ደረሰች የሚለው ፓርት ካልሆኑ በስተቀር ሀይሚ የምትሰደብ ልጅ አይደለችው። ይህ እውነት ለመናገር ማለት ነው። ይህ እውነት ለመናገር ይህ እውነት ለመናገር ማለት ነው። ግን አትስደቧት፣ እውነት ለመናገር በቃ አትስደቧት። ምንም አላደረገቻችሁማ። ዋይ መስደቡ ምን አመጣው? መሳደቡ ምን አመጣው? ምንም ለምትሰርቧታላችሁ ምንም ሳታደርጋቸው አንድ ሰው ከመሬት ተነስቶ መስደብ ማለት በጣም ከባድ ነው። ከባድ ነገር ውስጥ አላችሁ ማለት ነው። ኤኒዌስ አትስደዋት በቃ ምንም አላደረገቻቸውም። በቃ አትስደዋት። ልጅቷ ሰራ አንተ ስራበት ስራ ልሰራ ነው። ሶሻል ሚዲያ ስራዋ፣ አንተ ስራበት። ጀስት ሌላ ነገር ግን በዚህን ያህል ልቅ እሷን እየመጣችሁ እንዲሆንሽ እንዲሆንሽ መሳደብ ጥሩ አይደለም። ቲክቶክ ላይ እየሄዳችሁ ማለት በቃ አትስደዋት። ምንም ያደረገችው ነገር የለም። ይቀባቸኋ አለ ምን ምን ኢቨን ስርዓት ሌላ እንኳ ወጣ። ጌታ እኔ በጣም አነጋገሯ ስርዓቷ ለሰው ያላት ክብር አብሶ ለብሩክ ቤተሰቦች ያላት ክብር ሪስፔክት። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። ግን አንዳንድ ጊዜ ሰዎች ስንባል